ሰላም ለእናንተ ይሁን እህት ወንድሞቼ፣ እንዴት ናችሁ? ሰሞኑን በጣም ሲያሳስበኝ የነበረ ጉዳይ የእህታችን የቀነኒ የአዱኛ ጋር በተገናኘ ያው እንግዲህ ሚዲያ ላይ የተለያዩ ሀሳቦች፣ አስተያየቶች እየተሰጠን ያለው እና እነዚህ ታዋቂ ዘፋኞች የሆነ ጥግ ላይ ሲደርሱ ኦፈር ይቀርብላቸዋል። እህት ወንድሞቼ፣ ይሄ ኦፈር ደግሞ ምንድን ነው? ከጨለማው ማህበረሰብ እንዲቀላቀሉ ነው። ሲቀላቀሉ ግን ዝም ብሎ መቀላቀል አይደለም። ይሄ የደም ቃል ኪዳን ነው። የደም ቃል ክርስቲያን ማለት አንደኛ ነፍሳቸውን ለሲጣን መሸጥ እንደተሸጠ ደግሞ ያው ሴጣን ደግሞ ከእነሱ የሚፈልገው ነገር አለ። ያ ምንድን ነው? የሚወዱትን ቤተሰብ ፋሚሊ፣ ወይንም ጓደኛ መስዋዕት እንዲያደርጉ ይታዘዛሉ። ስለዚህ እነዚህ ዘፋኞች የሚወዳቸውን ቤተሰቦቻቸውን ሊሆን ይችላሉ ወይ ጓደኞቻቸውን፣ አንዳቸውን ለሴጣን ግብር ያደርጋሉ ይገላሉ ማለት ነው። እና ለዚህ እኔም የራሴን ሀሳብ እንዳንጸባርቅ ፍቀዱልኝ። ምክንያቱም ሁሉም የተለያየ አገነዛዘብ አረዳድ፣ የሚያይበት መነጽር የተለያየ እስከሆነ ድረስ እንደ መረጃ ውሰዱት። ለማንኛውም እና እህታችን ነፍሷን በአጸደ ገነት ያሳርፍልን። በጣም ያሳዝን ለእሷ የማይገባ ገና ያንግ የሆነች ልጅ ብዙ ፊውቸር ያላት የቤተክርስቲያን ልጅ በእንደዚህ አይነት ሁኔታ በጣም ደግሞ ልብ የሚሰብረው ፓርት ደግሞ ካረፈች በኋላ እየወጡ ያሉ መረጃዎችን መስማት ያማል። ምን አለ እንደ ጓደኞቿ የሆናችሁ አሁን ይህን ልትሰሙ ትችላላችሁ፣ እንደውም ሼር አርጉ፣ ኮፒ ሊንከት ወንድሞቼ እንዲደርሳቸው ፈልጋለሁ። አሁን ሪሰንት ያወጡትን ፊቷ ላይ በልዞ ያለበትን እንደገና የጻፈቻቸው ኮንቨርሴሽኖች፣ ቴክስት ያደረገቻቸው በሙሉ ለምን በሰዓቱ ችግር ላይ እንዳለች ወይ ለቤተሰቧ ወይ ለቤተክርስቲያን አባቶች አልተናገራችሁም? አሁን ከሞተች በኋላ ምን ያደርጋል? ሁሉ መረጃ ማለት ነው ወንጀለኛን ወንጀለኛ ለማስያዝ ልትጠቀሙበት ትችላላችሁ። ግን ያ ወንጀለኛ አሁን ፍትህ የበሌለበት ሀገር ላይ ነገ ተመልሶ ለሚፈታው ነገር ዝም ብሎ መድከም ነው ብዬ ነው የማስበው። ለምን ሀገሪቷ ላይ ፍትህ ከታጣ በጣም ሰንበት በት ብሏል። ብዙ እህቶቻችን እዚህ ጋር የምታዩቸውን አንዳንዶም በጣም በቅርብ ቀን በተክሊል ያገ ያገባች ኒውሊ ሜሪድ ብዙ ተስፋ ያላት ፊውቸር ያላት ልጅ በቤተ ክርስቲያን ህይወቷ እንኳን የተመሰከረላት፣ በእንደዚህ አይነት ሁኔታ ህይወቷ ማለፏ በጣም ነው የሚያሳዝነው እና ከእግዚአብሔር ውጭ ፍትህም ይሰጠን የለም። እህት ወንድሞች፣ አትድከሙ። ምክንያቱም ዘመኑ በጣም ክፉ ነው። የክፋት ሁሉ ባለቤት ደግሞ ሰይጣን ነው። ለዛ ነው መጋለጥ አለባቸው። እርኩሳን መናፍስት መጋለጥ አለባቸው የምልበት ምክንያት ለምንድን ነው? በስውር የሚሰድሩት ስራ በአደባባይ መጋለጥ አለባቸው። እግዚአብሔር ደግሞ ያጋልጣቸዋል። እነዚህ ደም የጠማቸው የሰውን ህይወት የሚያፈሱ፣ በተለያየ ጥቅማጥቅም እየተቀበሉ የሰውን ህይወት የሚያፈሱ ሰዎችን በደንብ ልብ ብለን ማየት አለብን። የክፋት ሁሉ ምንጭ ሴጣን ነው። በቃ ሰውን ሁሉ የሚጠላና ሰውን በክፉ ሐሳብ የሚከት ሰውን ግደል የሚል ሰውን ደም አፍስስ የሚል ሴጣን ነው። ሌላ ምንም ልትሉት አትችሉ። የሰው ሐሳብ ነው እንዳትሉ፣ ክፉ ሐሳብን የሚያመነጨው ራሱ ሴጣን ነው። ስለዚህ ሴጣን አሰራሮችን በሙሉ ግልጥ አድርገን ማውጣትና ሰዎችም ደግሞ ከዚህ ነገር አዌር እንዲሆኑ እንዲያውቁ በተለያዩ መንገዶች ማስተማር አለብን የምልበት ምክንያት ይሄ ነው። እህት ወንድሞቼ፣ ወደ ዋና ጉዳይ ስመጣ እንግዲህ እኔ ያየውበት የራሴ የሆነ መነጽር አለኝ። ስፔሻሊ ከምሰራው ስራ ጋር ከኮንቴንቴ ጋር ማየት ያለብኝን ነገሮች ወደኋላ ተመልሼ ይቻለሁ እና የመጀመሪያ ያልኩት ነገር ምንድን ነው? የቀነኒ ባለቤት የሆነው ዘፋኝ አንዱ አለም የእሱ የዩቱብ ፔጅ አለው። እዛ ላይ የለቀቃቸውን ዘፈኖች ሪቪው ማድረግ ነበረብኝ እና ከመሞቷ ከአንድ ወር በፊት የተለቀቀ ማሬ የሚል ምን ነው መሰለኝ ትርጉሙ ባልሳሳት እና ጓደኞቼም ደግሞ የተወሰነ የተረጎሙልኝ የቪዲዮ ሀሳብ ሁለት ባልና ሚስቶች በተለያየ መንገድ ላይ እንደሆኑ እና ሁለቱም የራሳቸውን መንገድ መምረጥ እንዳለባቸው፣ ይህ ነው ሀሳቡ፣ የቪዲዮ ሙሉ ሀሳብ ማለት ነው። መለያየትን ዲክሌር የሚያደርግ ነው እና እንግዲህ ይሄ ዘፈን ምናልባት ከነሱ ህይወት ከይገናኘውን ወይ ደግሞ ዝም ብሎ ስክሪፕትም ሊሆን ይችላል። በዛ ጀዥ ማድረግ አንችልም። ግን ወደ ኋላ ደግሞ ወደ ቢሊል የሚለው በጣም ኢንተርናሽናል የታየለት ነው። ወደ 14 ሚሊዮን ሰው ያየው ቪዲዮ ነው። በብዙውን ዘንድ ተወዳጅነትን ያተረፈ ነውና እና ምን ትዝ አለኝ ይመስላችሁ ወንድሞቼ፣ እንግዲህ ይህ አስተያየት ነው። የጨለመው ማህበረሰብን ሲቀላቀሉ አንደኛው የሚጠይቁት ነገር ይሄ ነው፣ ሰውን ግብር ማድረግ ማለት ነው። ስለዚህ በጣም ብዙ ዘፋኞች ቤተሰቦቻቸውን፣ ልጆቻቸውን ለሴጣን የገበሩ አሉና ምናልባት የቀነኔ ማሟሟት እንግዲህ ከዚህ ዝና ከሀብት ጋር ከምን ጋር የተገናኘ ከሆነ ይውልሲ በቅርብ ይፈታል እሱ ማለት ነው። አሁን የቀረበልበት ማስረጃዎች በሙሉ ይሻር እና ይፈታል። እሱም ዘፈኑን ይቀጥላል። ከእንደገና ፖፑላር ይሆናል። እዚህ ነው እህት ወንድሞች፣ የጨለማውን ማህበረሰብ በተለይ ታዋቂ ዘፋኞች፣ አክተሮች ሲቀላቀሉ በስነስርዓት ዶክመንተሪ እኮ ተሰርቷል፣ በዚህ ዙሪያ ላይ እና መታያቸው። የዓለማችን በሙሉ የጨለማው ማህበረሰብን የተቀላቀሉ ናቸው። በእንደዚህ አይነት ፕሮሰስ ውስጥ ያልፋሉ። የሚወዱትን ሰው መስዋዕት ያደርጋሉ ማለት ነው እና ይሄ ከዝነኝነት ከታዋቂነት ሀብታም ከመሆን ይሄ ምናምን በቃ ለየት ያለ ነገር ጀርባም እንደዚህም አለ። አንዳንዱ ለፍቶ ጥሮ በራሱ ላብ የሚያገኘው ሊኖር ይችላል። ሁሉንም እንደዚህ ነው እያልኩኝ አይደለም እህቶቼ ወንድሞቼ። ግን ይሄ በተለይ በተለይ ለዘፋኞችና ወጣ ላሉ በጣም ብዙ ጊዜ ኦፈር ይቀርብላቸዋልና በሌላ መነጸርም እንድታዩት ነው ሊሆንም ላይሆንም ይችላል ግን አይምሯችንን ሰፋ አድርገን በዚህም ወይ መመርመር አለብን ብዬ አስባለሁ። የተለያዩ መረጃዎች ከዚህ በኋላ ሊወጡ ይችላሉ። ቀነኒ አቢውስ ተደርጋለች። እህቴ አቢውስ ተደርጋለች። እናት አባቷ ወልደው በጨዋነት አሳድገው እግዚአብሔርን በመፍራት አሳድገው አስተምረው ኢንጂነሪንግ ጨርሳ ማስተርሷን ጨርሳ እንዲህ የመሰለች ልጃቸውን አንድ ውርጋጥ አቢውዝ አርጎባቸዋል። ለሱ ጅ ፍትህ ፈልጋለሁ። መገደሏን ገና መጣራት አለበት። ጀስቲስ ፎር ቀነኒ ጋይስ ጭሁ። ከዛ ሌሎቻችሁ ደግሞ ኦሮሞማ ምናምን ደም የተከፈለበት ማንነት የምትዩ ቀነኒ ለሴትነት ደሟን ክፍላለች። እናንተ ውርጋጦች አልሰማችሁ አልሰማሽም። ቀነኒ ስትሞት እኔም ሞቻለሁ አብሬያት። እንዶ ምን ይመጣል አለቀ እኔንም ነው የገደለኝ ከተገደለች ሲደበድባት እኔንም ነው የደበደበኝ ስትደበደብ እኔም አብሬ ተደብድቤያለሁ ቪክትም ስትሆን አም ቪክትም ቱ አም ቪክትም ቱ ቪክትም ነኝ እኔ ስለዚህ ፍትህ ለቀነኒ ለእህቴ ትንሹ አቴን ቪክተም ያረገ ሰው አለ። ይደበደበብኛል፣ ያሰቃየብኛል። ፍትህ ስጠይቅ ነቀኔ ላይ ልጆቼ ላይ የክርስትና ልጆቼ ላይ ሀብን